የምትኖረው ህግ ያለበት ሀገር ላይ ነው የምትኖረው። ብዙ ነገር ማድረግ የምትችልበት አቅም ያላት ሰው ናት። ስለዚህ አሁን አሳልፋ ልትሰጥን ትችላለች። ለእናቷ አሳልፋ መስጠት ካልፈለገች፣ አሁን ያው ምን ማለት ነው አደባባይ ላይ ሚስጥሩ ወጥተዋል። ምን ወጥተዋል? አሳልፋ

መኖር አለበት እ ያለ እናት እንቅርቡ። ለአስር ሺህም እናት አይኑረኝ። እንደዚህ አደባባይ ላይ የምታዋርደኝ እናት አይኑረኝ። አልፈልግም፣ አልፈልግም። ልጄ ሰካራም ናት እያለች በሰው እያሰደበች የምትውል እናት ከሆነች አልፈልጋትም። እናቴ አትውል እናቴ

ነገር የምናገረውን የሚገባው ስለ ልጅቷ፣ ልጅቷ መብቷ ነው። መውጣት ትችላለች። አሜሪካ እኮ ነው የምትኖረው። እናቷ አይሆንም ካለች አሞራው ጋር መኖር ትችላለች። አልኩሽ አለቃችሁ ወደ ዘረኝነት ምናምን ምናምን፣ እኔ በትዳርና በጥቃቅን ነገር ስንት የምሰራበት የዘረኝነት፣ ራሴም ለሚሞታው አማራ ድምፅ መሆን አለ። በዚህ ሰዓት ራሱ እዚህ አጀንዳ ገብቼ መነጋገርም አልችልም። እውነቱን ልንገርሽ ማንን ስለ ወሸላ እና ስለሙሙን። ልጅቷ እናቴ አይሆንም ካለቻት አሞራው ጋር ቀጥ ብላ መሄድ ትችላለ የመሄድም አቅም አላት ልጅቷ። እንዴት ነው አሜሪካ ፓስፖርቱን፣ ቀደደች በምንድን ነው የምትመጣው ወደዚህ? አንድ ነገር ስላልገባ አንተ በምትሄድበት መንገድ ሂደህ ልጅቷ ፈቃደኛ ኢትዮጵያ ጠብቁ ሁላቸው ማለት ነው። ነገ ማታ በሙሉ አርገን አንድ ነገር ብቻ ልበለ፣ ልጅቷ ከፈለገች አንተ በፈለግበት መንገድ ታግለላትን ማስወጣት ትችላለህ።

ሁላችሁም ጠብቁ። ዩቱብ ላይ ራሷ በራሷ ድምፅ አርጋ በራሷ ቪዲዮ አድርጋ የእናቷን ድምፅ ፕሩፍ አርጋ ሙሉ ከጅምሮ እስከ መጨረሻ ያለውን ራሷ ታስረዳችኋለች። ራሷም ለቃዋለች፣ ለእናቷ ለቃዋለች፣ ኢንስታግራምን ለቃዋለች ነው ሁለታችሁ ቲክቶክ ውስጥ የምታገኘው ኮሚሽን አንድ ብር አላገኘችውም። ብጅቱ ኢቨን የሚግብ መቢያውን ለራሱ እኛ ብር ልላክልሽ ብለናት ኢትዮጵያ ውስጥ እያለች በምን አድርጌ ልቀበለው ያለች ጊዜ ያሳዘነች ሚል አለች። ከማንም በላይ ሚሊስኪን ጠይቃት። እኔ ቶ እኔ ቶ ማለት እኔ ማለት እኔ ማለት ስም አንገርህ አብረን እንድኖር አይደለም። እኔ አንድ ነገር እምፈልገው ታውቃለህ፣ ማርያምን፣ ከዚች እናት የሆነችው ኦፍ ኮርስ ታውቃለህ። ግን እች ልጅ የራሷን ህይወት መምራት ፈልጋለሁ። የራሷን ህይወት ምርታ ለማየት ፈልጋለሁ። ከሷ ቤት ወጥታ ማለት ነው ገባ የራሷን ትምህርት፣ ስራ፣ ህይወት ምርታ ማየት ፈልጋለሁ ከእኔ ጋር ብትሆንም ባትሆንም ወይ አለው መልሰች ታስገብኛለች። አንዴ ትነው ግን እኔ ማለት ነው። አሞራው ጥያቄ አለኝ ለአንተ ማለት እስከ ዛሬ እንዴት ኖራቸው? እንደዚህ የምግብ እስከምትቸገር በቀን አንዴ እስክትበላ ድረስ ከሆነ የነበረው ነገር ዲያም ላይ ስትመጣ እኛም ስናያት የነበራት የመጀመሪያ ድባብ በጣም ደስ የሚል በጣም የሚያምር ደስ የሚል ነገር ነበረ። ዚዚ ላይ ስናየ እስከ ዛሬ ስ እንዴት ኖረች ይሄ ሁላ ችግር ከነበረ ማለት ነው። አላቅም፣ ሊኖር ይችላል ላይኖር ይችላል፣ አላቅም። ግን እስከ ዛሬ እንዴት ደስተኛ ሆና ነው የምናያት? እስከ ዛሬ የነበራት ድባብ በጣም ደስ የሚል ተጫዋች፣ ሳቂታ ጥሩ ነገር ያላት ልጅ ነች። መልካም ነገሯን ነው እንደውም። በጣም ጨዋ ቤተሰብ ግርማ ሞቶላ የምትባል ጨዋ ቤተሰብ እንዳሳደጋት የሚያሳይ ጥሩ ኢትዮጵያዊ ድባብ ያላት እናት እንዳሳደገቻት እኛ ላይ የማይታይ ነገር ነው። ውጭ ሀገር ላይ አድጋ ከሌላ ዜጋ የተወለደች ልጅ በጣም ሙሉ ኢትዮጵያዊነትን የሚያሳይ ስነስርዓት ያለው ነገር ስናይባት የኖረች ልጅ ነች እና እስከ ዛሬ በቀን እንግዲህ አንዴ የበላችሁ ምናምን ስላልክ ክሊር ማድረግ ስለፈለግ ነው ከምን ከድር ተረድተኸኛል። አንድ ጊዜ የሆነ ጠብ ላይ ደርሰው ነበር እና የማን ድምጽ እያዘበኔ በስልክ ገብተሽ ነው እና የሆነ ላይ ትንሽ ፀብ ደርሰው ነበር እና ቪዲዮዎች አሉ ከእዚ ጋር ሙሉ ማስረጃ የሚያሳይ ማለት ነው። እና እኔ ላክልጅ ስላል ዚ አልክል ማለች፣ ምክንያቱም አንድ ጊዜ ትናደዳለህ ወይ ትነቅሃለች በሙሉን ስለምታወጣው አልፈልግም ማለች። እና ይሄ ሁሉ ነገር ከፈለጋች ወይም ከሜሊ ጋ አለ ሜሊ ከመጀመሪያ ጀምራ እስከ ጫፍ ተቃለች። መጨረሻ ላይ ለምን ጠፋች ለራሱ በጣም ይገርም። እናትየ እንዳስፈራራቻ በጣም ይታወቀ። እናት ለልጇን የምታረገው ነገር ነው። ገባቻ አቃለው ግን ይህን ያክል አይደለም ለልጆቻቸው ትጨነቃሉ እናቶች አይነው። ግን እንደዚህ ያለ ነገር አይቼ አላውቅም። ይህ ስለመረረኝ የውረል እናቴ እናቴ ተሰድባለች። እናት የተሰደበችው ለራሱ እናት በሰበሰበቻቸው ግሩፕ ነው። ሌላ ማንም አልሰደባትም። ኢቭን ኢቭን እናቴ ማርያምን አንድ ቀን በጣም ኃይለኛ ጠብ ተደርሶ ደርሰው አዲስ አበባ ላይ ማለት ነው ወደ እኔ ላካት ያናለች ማርያምን ምንም ነገር ሳታረጋት ኔ ትኬት ቁረጥላት ወደ እኔ ላካት እኛ ቤት ትቆያለች እስከፈለገችው ድረስ ነው ያለች። ገባ እና እባካቸው ምንም ማወቅ የምትፈልገውን ሶሻል ሚዲያ ማያስፈልግም። ይህ ቤተሰብ ችግር ነው፣ ለየራሳቸው መፍታት ይችላሉ። ፓስፖርቷም የለም ነጥቃታለች፣ ቀዳው ነው ግን፣ ሶኬ ፓስፖርቱ ይወጣል እና በቤተሰብ የግድ ነው ግጭት ይፈጠራል እና ንገም ይታርቃሉ እና ጆከረን የሚል ሌላውን ሌላውን ሌዝም በውስጥ አገኘን ለሁለት ማገናኝተ ችግሩን ንገሩኝ በላቸው። ከዛ ጊዜ ይገባል እና ሀበሻ እዚህ ያለ ደግሞ ሰው ሲሞት ብቻ አይደለም፣ ጀስትስ ፎር ከሌ ከሌ አትበል፣ በህይወት እያለም ከጎን ለመቆም ሞክር። እኔ አንተ የምትለውን ነገር እኔ በጣም ገብቶኛል፣ ግን እኔ እናት በዚህ ልክ በጣም ግፍ እንደደረሰባት እኔ የሆነ ጊዜ ላይ እንዲሁም በጎ እናትና ቁጭ ብላ ከሱ ኢትዮጵያ ጋር አያጅቦ ገብቶ ሲያሳስቃቸው ምናምን ኢትዮጵያ ኢንተርቪ ስትደረግ ይህም ሁሉ ነገር አይተናል። እናት በዚህ ልክ የምትገፋትና በጣም የምትበድላት ከሆነ እኮ አይደለም ሚዲያ ላይ መንጣት ቀርቶ መሳቅም መጫወትም። በጣም ልጅቷ ደስተኛ ህይወት ነው በጣም የምትኖረው። እዚህ ጋር አልናገርም፣ እዚህ ጋር ምንም ነገር ማብራራት አያስፈልግም። የእናትየው ገበ ገና ነው ልጅቷ የሆነ ነገር ራሷን ልታረግ ትችላለች። አል አለን ከዛስ ነገ ግን ዩትዩብ ላይ ፖስት ይደረጋል። አይጋጭነውእም ልንጠይቅ ስንዜድ እኳ ላሶራችንም እኮማንጆከለንገዩ ላይ የሚለቀቀው ነገር ምናልባት ይሄ ነገር ሌላ ዶክመንተሪ ፊልም ነው የሚመስለው እንጂ እውነተኛ ፍቅርም አይመስልም። ቢካዝ ብዙ ሰዎች ጣልቃ ይገቡበታል። ግን ማድረግ ያለበት ልጁ ምንድን ነው እውነተኛ ፍቅር ከእሷ ካለው ልጅቱም እሱ ነው የምትወደው ከሆነ

ይህን ዋናው ነገር ግን አንተ እናቲቱ ልታሸንፍ የምትችለው በትግስት በማልቀስ በመለመን በትትና በስስ ልብህን በማሳየት ነው እንጂ እሷን ይበልጥ የምታዋረድ ከሆነ እናቲቱ ራሱ ራሷን ልታጠፋ ትችላለች። ከዚህ በላይ ምን ውርደት አለ ብላ እና ነገሮች እንዳሰብናቸው ላይሆኑ ይችላሉ። ሁለታችሁም ወጣቶች ናችሁ። ምን መሆን እንደምትፈልጉ ራሳችሁ ስለምታውቁ የፓስፖርቷ ጉዳይ ተቀዶ ምናምን ይወጣል። እሱ ፓስፖርት ሰው ይጠፋበታል እንኳን አይደለም። በዚህ በእንደዚህ አይነት ሲቹዌሽን ፓስፖርቷን ብታጣና እኔ አሞራው በጣም አስተውለ እንዳንድ ያሉ ሽማግሌዎችን ለቤተሰብ ለእሷ ቤተሰቦች ብትልኩ የአንተ ቤተሰቦችን ምንም ነገር በየዚ ነገር ኮንትሪቡት ባያደርጉ በቃ አንተ እንዳፍቃሪ የሆነ ልጅ ስለምትረዳት፣ እና ይሄን ነውን የለል የምችለው ወደ ሌላ ውስጥ ይሄ ሁሉ ፍቅር ውስጥ ነገሩን ከመፈትፈታችን በፊት አንድ ጥያቄ እንጠይቀን። ለምን ነገሩን ወደ ብሄር ልታመጡ ፈለጋችሁ? ነገሩን በደንብ አድርጋችሁ አሯሩጣችሁ ወደ ብሄር ዘረኛ። በጣም ልጁ የመረረ ዘረኛ ነው፣ አቃለሁኝ ግን አንድ ነገር እኔ መናገር የምፈልገው ሁሌም ቀዳሚዎቹ ማን፣ አማራ ተብሎ ከተነካ ሚዲያውንም ሰብስክራይብ የምናደርገው የምናወራርጠው ታፕ ኮፒ ሊንክ የምናደርገው እኛ ነን። እዚህ ላይ እሷ እንደተናጉች እንደተናገረችው ልጅቷ በድላት፣ እስከዛሬ ስናያት እኮ ልጅቷ ተመችቷት፣ ምቾት ኑሯት እኮ ነው የምትኖረው አይተናናቅም እንደዚህ የምትበድላት ከሆነ እንዴት ወደ ሚዲያ ትመጣለች? እየተሻሻጠ እኮ ነው ያለው። ጋይስ ድራማው ምንድን ነው? ለእኛ አጀንዳ ለመስጠት እና ሆያ ሆየ ለማጫወት ሰብስክራይብ እና ፎሎ ለመሰብሰብ ቪው ለመውሰድ እንጂ እናቲቱም አማራ እንደሆነች እኛ አማራ ስለሆነች እኛ በጋብቻ እኛ ምን አገባን? ወደ ብሔር አታንጡት። ምንም አይነት ነገር ወሸላ ደከመ አማራ እንደዚህ ሴቷ እሙማ እንትን አለ አማራ እንደዚህ ወደኛ ወደ እኛ ብሔር አታምጡት። እዛው ራሳችሁን ቻሉ። በቃ ለሰብስክራይባችሁና ለተለያየ ነገር እንጂ እኛ አማራዎች ደግሞ ብዙ ስራ አለብን ወንድሜ። በድሮን የሚጨፈጨፈው ማህበረሰባችን ለእሱ ድምፅ መሆን አለብን። ማንም ሰሄዳችሁ በዚህ አጀንዳ ከዚህ በኋላ እንዳትጠመዱ እንዳትገቡ፣ አማራ የሆናችሁ አያገባንም። ዴዚ ማናት? አንድ ቀን ለአማራ ድምፅ ዚያ ዲማ አንጠረጠረሽ። እኔ ስለ ምን አገባኝ? እኔ ስለሷ ለምን ጎትቶ ሳይወስዳት ራሷን ራስዋን ለምን እራሷን አታጠፋ? ምን ምን አገባኝ? ከሷ ያነሰ ህፃናት ያላደገ መብላት መጠጣት ማይችል ሀያ አራት ሰዓት በድሮን እየተጨፈጨፈና ያለ ማህበረሰባችን ዩቲዩብ ላይ ይለቀቃል። ዩቲዩብ አንተን ተከትሎ ማንም ሄደለም ይደለም አባቱ የአማራ ጠላት አማራ ጠላት ጆከርቶ አልታውም። ለምን እንደምንቶ ያንቺ ወንድም ትታች ላይ የሚገደለው ያሳዝናችሁ። ስለዚህ ሚዲያ ላይ መስራት ባለባችሁ ነገር ስሩ። በቃ ሁሌ የማንንም አጀንዳ እየተቀበላችሁ እኛ ንፍጣሞች አይደለን። በጣም በሳል ማህበረሰብ ነው። ይ አዲስ ብሄርተኛ ነው ተቆርቁሮ ተነስተዋል። አማራ ተብሎ ከተነካ ሰብስክራይቡም፣ ፎሎም ሁሉም ነገር በቃ ስንቱን። ድራማ ተጋብተው ተጋለናል ብሎ ይመጣሉ። ተጋብተው አማራ ስለሆነ ደከመብኝ ብሎ ይመጣሉ። ገና ብዙ ነገር ያሳዩናል። እናቲቱ የራሷን ሰብስክራይብ ለማፈመስ ከሆነ የመጣችሁ ጅጅክያ ምን አድርጋ ነው የመጣችው? ልጇን ሰርባርን እንደ ወደፊት አንተ ዛሬ ተከፋ ያደረገቻት በይቱ። ስለዚህ እኛ አማራ ብላችሁ ስማችንን አትጥሩ። ሚዲያ ላይ እኛ የምንጠራበት እኛ የምንሰራው ስራ አለን። ድራማ ንዛ ዘይጅ ታገባ አሜሪካ ተቀምጣ ነው ደግሞ ሀያ ምናምን ዓመት፣ እስከዛሬ አልተመቻትም ተባራለች። ታባራት እኔ ምን አገባኝ? እኛ ምን አገባን? መብቷ ነው ማግባት ከፈለገች